ሰላም ሰላም፣ እንዴት ናቸው? በድጋሚ እኔ አለሁላችሁ። እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ደህና ነኝ ማለት ነው። ዛሬ ሩታ በዓሏን ሰርፕራይዝ ምን ሳይሆን እንደዚህ ክው ያስደረገችው እያመማት ሚስት ለባለም ማታስብበት ከይሳጋ ሆና ማለት ነው እና የሆነ ነገር ተመካክረው ነበረ ማለት ነው። እሱ ምንድን ነው ኦልሬዲ ያው ታውቃላችሁ ሰርጋቸው ዱባይ እንደሆነ ሽር ጉድ ላይ እንደሆኑ። በቃ ያው ደጋሽ ቀልብ የለውም አይደለም የሚባለው። በቃ እሷም እሱም በቃ እንትን እያሉ ነው ሽሩ ጉድ ጉዳይ ላይ ናቸው። ብዙ ጊዜ ሰርግ ሲባል ብዙውን ሚና የሚጫወተው ወንድ ነው። ከቀለበት ጀምሮ ከቬሎ ምናምን ብዙ ነገር ፕሮሰስ ያለው ወንድ ላይ ነው። ወንድ ላይ ጫና ይበዛበታል ማለት ነው። ለዛ አብሩሽ ሰሞኑን ውጥንቅር ላይ ነው ያለው ያለውን ነገር ታቃላችሁ። ከስንት ጊዜ በኋላ ይሄ ደስታ የመጣው ተጣልተው ተታርቀው ነው አሁን እዚህ የደረሰው።

ድራማ ፕራንክ ምናምን ስሰራ ሲሪየስ በቃ ይህን ዋጥናት ጎበዝናት፣ አትቀልድም የሆነ በቃ እንትን አትልም። እና ማለት ነው እና ያው ጉፏን ምናምን አሞታል፣ አብሬሽ በጣም እያመመሆን የመጣው እና አስፈልግካለሁ ብላ ስጠራው ምን ብላ ብታዘጋጅለት እኔ ዱባይ ከአንተ ጋር ከፈለክ እኔ ከፈለክ ብቻ መሄድ ትችላለህ ካላለችው ብቻውን ሄዶ ማዞሩታ። እሱ የአንቺን ቬሎ ሊለብስ ነው፣ ወይም አንቺ ባል የለሽ በቃ ቀለበት ሊያደርግ ነው ማለት ነው። እና እንዴ፣ ምን ሆነሽ ነው ማትዩ ምናምን ለታል። በቃ አልሄድም፣ አልሄድም። ሰው ሆኖ ሀሳቡን የማይቀየር የለም እውነት ነውታ። ሰው ሆኖ ሀሳቡን የማይቀየር የለም፣ ሬሳ ብቻ ነው የማይቀየር፣ የሞት ሰው ብቻ ነው እንጂ የማይቀየሩ ይባላል። ቀየርኩ መብቴ ነው አልሄድም፣ ምናምን አለችው ማለት እንዲህ። ምን ትያለሽ? ጉድ ጉድ አበድ ማለት የእውነትም ያሳብደን። አንደኛ በጣም ዱባይ ላይ እውነት አድናቂዎች አላቸው እንሩታም ማለት ነው እና በጣም በሰፊው ሰው እየጠበቃቸው ነው። ፕሮግራም ቤተሰቦቻቸው ቃል እየከቡላቸው ቲክቶክ ላይ እንትን ይላሉ፣ ያወራሉ ሊቭ ላይ ገብተው የሚመጡበትን ቀን የሚጠብቋቸው ሰዎች ኦልሬዲ ፋሚሊ ተዘጋጅቷል እና አስባችሁታል። ውሳኔው አለመሄድ ምናምን ማለት ሳይሆን ያናደደው አብረሽ እንትን ነው። ምንድን ነበረ ተዋረድኩበት ይሆን አለርለ አብሶ፣ ቃል ማጠፍ። ቃል ማጠፍ በጣም ከባድ ነው። ቃላቸውን ባለመክበራቸው ያ ያ ፓርት ነገር በጣም ደብሮታል ማለት ነው። ለምን እንደሆነ ተቃላችሁ እኔ አለ አንጀቴን የበለኝ ደግሞ ንግግሩ ምን እንደሆነ ተቃላችሁ እኔ አንቺን ለማስደሰት አንቺ ደስ እንዲልሽ ብዬ ነው ከሰው በታች እንዳሉ እውነት ነው። ይሄ እውነት ነው አብረሽ ከሰው በታችን አንቺን ላለማድረግ አንቺ ከሰው በታችን እንዳትሆኝብኝ ብዬ ነው። ቪሉ ሁሉ ተከራይቼ መርጠን ዱባይ ድረስ ተሸክመን ሄድን፣ ልንጋባ የወሰን ነው። ለምን በዚህ ምልክት አድርጌብኛል? ምን የካፋ ነገር ቢመጣ ነው ምናምን ውሳኔውን የቀየርሹ ማለት ሞት ነው። እንዴት ምን ለቅሶ ነው አላት። ቢቸግር ማለት ያው አልሬዲ ፋሚሊውን ሁሉንም ስለሚያውቅ ለቅሶ ነው አይልማ ለምን

ኢዛቅ ነው አብልክ፣ ተጠርጥረካል። ከሩታ ስር ስር የምትሄደውን ነገር ብታቁም ይሻላል። ሩታ አንድ ነገር ብትሆን አብረሽ አይፋታክም። አንተ እኔን አደገፍም እንደዚህ ስትልክ እንዴት አታስቆማትም? ምናምን ሲለው፣ ኖ ኖ ኖ፣ እሱ እዚህ ጉዳይ ውስጥ የለበትም። እኔ ነኝ አገዘኝ ምናምን ብዬ ፈርቼክ ነው አንተ እንትን እንዳትቆጣኝ ምናምን ብዬ ነው አብረን ሆነን እንድንገርህ ብዬ ነው እንጂ እሱ እዚህ እንትን ውስጥ የለበትም እሱ እንዳከተው ምናምን አለችው። ማስሩታ ግን ሲሬስ ሆና በቃ ሲሬስ ሆኖ በጣም አብሩሽ በጣም ተናዶ የእውነት ለመናገር ማለት ነው እንዴት ነው አንቺ ምቀልጁ ማለት ከዚህም በፊትም ሄዳለው ምናምን ብለው ነው መሰለኝ ፌል ያደረገባቸው ማለት ነው። ከዛሬ ሁለት ወር በፊት ነበር፣ ጾም ሳይገባ በፊት ነበር እንሄዳለን ምናምን የተባባሉት ግን ያው ታውቃለች፣ ተጣሉ ያለውን ነገር ታውቃላችሁ እንትን ተጣሉ ምናምን ከዛ በኋላ ደግሞ አሁን ገና ተታርቀው ነው ሰርጋቸውን ለማድረግ ማለት እኔ ለአንቺ ብዬ ነው ገንዘብ ስለተረፈኝ እኮ አይደለም ምናምን አላተቆጣት ማለት ነው። እና በጣም ደስ ያለኝ የተመቸኝ ፓርት ንግግሩ ይህን ያህልማ አልተቆጣምም፣ ግን በጣም ተናዷል። የእውነት ለመናገር አብሩሽ በጣም ተናዷል ማለት እንደዚህ በጣም ሲናደድ ምናምን አብሩሽ ባይዘ ወይ እንደዚህ በጣም ጮክ ብዬ ምናምን ሲናገርም ሰምቼ አላቅም እውነት ለመናገር በጣም ይወዳታል፣ ሩታን ያከብራታል። እኔ ለአንቺ ብዬ አንቺን ለማስደሰት ከሰው በታች እንዳትሆኚ ዱባይ ድረስ ይቺ ቀለበት ኦልሬዲ አድርጎላታል። ያው ሰርግ ነው የሰርግ የቤሉ ፕሮግራም መሰለኝ። ኦልሬዲ ፕሮሚስ አስረዋል ቀለበት። አንቺን ለማስደሰት ብዬ ነው እንደዚህ ያደረኩት ምናምን አለ ማለት ነው። ሁለት ደግሞ ማለት ነው ብዙ ወጪ አውጥቼ ምናምን አለ ግን ከእሷ ይልቅ ማለት ንገሪኝ ብሏታል። ችግሩን ኦልሬዲ ንገሪኝ ያላት ፓርት ምንድን ነው? ንገሪኝ ምንድን ነው? ለቅሶ ነው ወይ ምናምን እየተፈጠረ ነገር አለ ወይ የማላውቀው ነገር መምሰል። ኖ ምንም ነገር የተፈጠረ ነገር የለም። በቃ ደበረኝ አልሄድም ነው ያለችው። ለምን ገና አሁን የሚመጡት ወይ ቅዳሜ ወይ እሑድ ነው። የቪዛው ነገር ከተሳካላቸው ትኬት ቀላል ነው፣ ከቪዛ ጋር የሚሰጣቸው ማለት ነው ካላውቀ ዛሬም ሊመጡ ይችላሉ። እና አንዳንድ ጊዜ ኔጌቲቭን ፓርት ማሰብ ምናምን ነው ብላለች። እና ባይዘቢ ማማረት ጥሩ አይደለም፣ ሩታ ማለት ነው። ብዙ ጊዜ በአፍ ያሉት ይደርሳል ምናምን ይባላል። አንድ እውነት ነው። ቃል ገብተሽ አሁን ለምሳሌ ቃል ለሰው ልጅ ለተመልካች ያክል ቃል ሰተሽ ቃል በቃልሻ ለመገኘት በጣም ያሳፍራልም ውርደን ነው፣ ይደብራል ሁለት ደግሞ መዋሸቱን ያሳፈረው ማለት ነው ከዚህ በፊት እንመጣለን ብለው ሳይተገብሩ ይሄቱት ላይ ተግባር ሰው አይደለም እንዳይባል ነው ሲቀጥል ያው እንደሚወድሽ አረጋግጠሻል ለአንቺ ብዬ ነው ቤት በቃ አንቺ ክብር ለአንቺ ክብር ከሰው በታችን ጣቶኝ ነው ምናምን ሩታ እያላት ሆኖም ቀረ ፕራንክ ነው ያ ነገር ማለት ነው እና በጣም ተናዷል ከምላችሁ በላይ ግን አብረሽ ማለት ነውና እኔ እንደዚህ ሲናደድም አይቻላትም ና ፕራንክ ነው ስትለው ምናምን ስትነግረው ሄዶ ነው የሆነ ሳሌ ጥሏቸው ሄደ ለምን በቃ እኔ እንደዚያ የራሳችሁ ጉዳይ ምናምን እናንተ ትቀልዳላችሁ ብሎ ጥሩ አይደማት ነው። በጣም ደነገጠች እሷ እንደዚህ ሆናችሁ አላውቅም ነው። ለምን ፕራንክ ነው እንኳን ብላ ነግረው አላመነም። የእውነት ለመናገር ለምን በጣም ራሴን እያመመኝ ነው ምናምን ማኪያ እስ ሩታና አብሩሽ ይጨቃጨቃሉ። ማኪያቶ ተጠጣበታለክ ይላል። አይሳቅ አረግ እሱ እኮ ተናዶ ነው አንተ የሚያረገው ቢጠፋው እኮ ተናዶ ነው አንተ እንዴ ጀማ ሁሉ ይሄዳል ተብሎ እሷ ስቀር ሚስት ያሌለችበት ባል ሄዷው ምን ሊያደረገው ነው? ማኪያቱ ትጠጣበታለ ችግር ይሉ በኋላት ማኪያቱ ስጠጣበት ይቀልጋል ይሏል እ እና በጣም ተናደደ። ከዛ ያው ፕራንክም ሲሆን ግን ፕራንክ ምናምን ብላ ስትነግረውም አልደገፈውም ማለት ነው። ለምን በእነዚህ አይነት ነገር ፕራንክ ትሰሪያለች? ለምን ታሟርቻለች? ስንት የሚሰራ ነገር እያለን ያላት እና ሩታዬ ያው አሁን ጉንፋን ይዞታል። በትኩስ ትኩስ ነገር እያጠጣሽ ይቅርታሽን በደንብ እንዲቀበልሽ አድርጊ እንጂ ተው ተው ተው አብሩሽ፣ ይሄን ማታናጁ ቴቴቴ ደጋሽ ቀልብ የለውም። እንደዚሁም አሁን ደገስ ወጫ ጭዝ አርግቶታል። አሁን ደግሞ አንቺ እንደዚህ ስጨመሪበት ፒው ነው የሚለውና እኔ ቢቸገረ ይለቅሶ አለው ያለ ግን አሳዘነኝ፣ አንጀቴን ፈለኝ። እኔ ላንቺ ብዬ እኮ ነው። በጣም ለሴት ግ ልጅ የሆነ አለን ወንዶች ክብር ሲኖራቸው በጣም ደስ ይላል። እና ባይዘዌ ደስ ይላል። ይሄ ጀማ ከስንት ጊዜ በኋላ በሰላም በፍቅር መገናኘቱ እንትና ደግሞ እርግጥናው ደስ ሲል ይሄ ይሳቅ